በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። መስከረም 21 የሚነበብ የእለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 21፣ በዚህች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ አድኖናልና ድህነታችንም በእርሷ ተደርጎልናልና እርሷም ስለኛ እኛ ሁልጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኖር። በዚህች ቀን ቆጵርያኖስና ድንግሊቱ ዮስቲና በሰማዕትነት ዐረፉ። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ሰራየኛ የነበረ ነው። እርሱም የሰራየኞች ሁሉ አለቃ ነበር። በስራይም ስራ ከመመካቱ ብዛት የተነሳ በስራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያ ከተማ ከሀገር ታላላቅ ተወላጆች የሆነ አንድ ጎልማሳ አለ። እርሱም ላይዋ የሚያምር አንዲቱ ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድበት ጊዜ እያያት በእርሷ ፍቅር ልቡ እንደሳት ተቃጠለ። በምንም በምንም ሊያገኛት አልተቻለው፣ ገንዘብ በመስጠት ቢሆን ወይንም በማስፈራራት ወይንም በስራ የስራ አልሆነለትም። የቆጵርያኖስ ወሬው በተሰማ ጊዜ እርሱ ከስረኞች ሁሉ እንደሚበልጥ ስለርሱ ተነግሯልና ያም ድንግል ዮስቲና የተመኛትን ጎልማሳ ወደ ቆጵርያኖስ ሂዶ በልብ ያለውን ጉዳይ ድንግሊቱ ዮስቲና እንደተመኛት እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ ልብህን ፍላጎት ፈጽምልሃለው፣ አትዘን አለው። ከዚያም በኋላ ያን ጊዜ ዮስቲናን ወደ እርሱ ያመጣት ዘንድ በስራዊ አጋንንትን ሰራዊት ወደ እርሷ ላከ። እዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠሉና፣ እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጣት አልቻሉም። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቴናን ካላመጣችሁልኝ፣ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቲና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘ እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቲና መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀብላትም ተነሳ። በእርሱ አርአያ የተመሰለውንም ምትሃት ባየ ጊዜ የሴቶች እመቤት ዮስቲና፣ መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያ በእርሱ አምሳል የተመሰለ ሴጣን እንደ ጢስ ሆኖ ተበተነ። በዚያም ጊዜ የሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቀ አስተዋለም። በልቡም እንዲህ አለ፣ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏት እንዴት ይቻላቸዋል? ይህንንም ብሎ ወዲህ አሁን የጥንቆላ መጽሐፍቶቹን አቃጠለ። ከዚህም በኋላ ወደ አንጾኪያ ሊቀ ጳጳሳት ሄዱ። የክርስትናን ጥምቀት ተጠምቆ የምንኩስናን ልብስ ለበሰ። ከጥቂት ቀኖችም በኋላ ድቁና ሾመው፣ ዳግመኛም ቅስና ሾመው። በትሩፋቱስራና በቤተክርስቲያን በቤተ ክርስቲያን ትምህርት ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና ለምትባል ሀገር ኤጲስቆጶስ ሲሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቲናን ወስዶ ለደናግል ገዳም እመምኔት አደረጋት። በቅርጣናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤ አባላት እርሷ አንዱ ነበር። ከብዙ ወራትም በኋላ ከሃዲው ንጉስ ዳኪዎ ስለ እርሱ በሰማ ጊዜ ወደ እርሱ ማስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶች እንዲሰግዱ አዘዘ። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም አሰቃያቸው። የቅዱስ ቆጵርያኖስና የቅድስት ድንግል ዮስቲና የሦስት ወንዶችም ራሳቸውን አስቆረጠ። የሰማይትነት አክሌልንም አክሊልንም በመንግስተ ሰማያት ተቀበሉ አተቀበሉ ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትሆን ለዘላለም አሜን። መስከረም 21 ቀን የሚከበሩ አመታዊ የቅዱሳን በዓላት ቅድስት ግድሽ ግሸን ደብረ ከርቤ ብዙሃነ ማርያም 318 ሊቃውንተ ቅዱሳን ቅዱስ ቆጵርያኖስ ሰማዕት፣ ቅዱስ ዮስቲና ድንግል፣ ቅዱስ ጢባሪዮ ሳባሪያ። ወርሃዊ በዓላት ቅድስት ድንግል ማርያም፣ አቦ ጎርጎሮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ስላሴ፣ አቡነ አሮን ሶሪያዊ፣ አቡነ መርቲያኖስ ጻድቅ። እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል እንዳለ፣ እንግዲህ ለእግዚአብሔር ተገዙ። ዲያብሎስንም ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔርም ቅረቡ፣ ወደ እናንተም ይቀርባል። የያዕቆብ መልእክት ምዕራፍ አራት ከቁጥር ሰባት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።